ዛሬ በምን መጣሽ እንዳትልኝ ማለት ነው በእነዚህ ወፎች መጥቻለሁ ምክንያቱ አንዳንድ ነገሮች በጣም ደስ ይላል አይደለም እነዚህ ወፎች አሁን ማለት ነው ምግብ ካልበሉ ውሃን ካልጠጡ ማለት ነው እንዴት ይሆናሉ እስኪ አሱ እነዚህ ወፎች አሁን የሚበሉ ስ እንዴ ነው አስባቸዋል እኛም እስካለ ምግብ እንቀሳቀሳለን እስኪ ለን ያሳስቡ እና እንዲት ላይክ ሼር ሳብስክራይብ አድርጉ ይሄን ነጉሶች ይጠቅማል ብዬ ስለማስብ ነው አንዳንዶች ማለት ነው እንደዚህ በወፎች ላይ እንዲሁም እኛ ያኔ አለ ወፎችም ራሱ ምግብ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል። ካለንሳ እንቃሳቀስ ማድረግ እኛ ሰዎችስ ካለ ምግብ ካለ ውሃ እንቃሳቀሳለን? እን ይህን ጥያቄ ለእናንተ ትቼዋለሁ ማለት ነው። እና ዛሬ የመጣሁበትን እነዚህ ወፎች ማለት ነው በብዙ ነገሮች ነው እና አያቸዋለሁ ሳያቸው ግን መጀመሪያ ሲመጡ ትናንሽ ነበሩ። የእውነት ትናንሽ ነበሩ እና አሁን ደግሞ ሳያድጉ ማለት ነው በጣም ትላልቅ ሆኑ። እንደዚህ ስለሚበሉ ስለሚጠጡ ነው። ባልጠጡ ባይበሉ ኑሮ እንትዛ ነበረ። ሲመጡ ብታይ ማለት ነው በጣም ትናንሽ ነበረ። እዚህ ጋር አስቀምጥላቸዋለሁ ስክሪን አድርጌ ማለት ነው። እና አንዳንዴ በጣም ግርም ይለኛል ማለት ነው። የእውነት እዚህ ጋር ድምጼ ሳይሆን ይሆናል። እና በጣም በጣም ይገርመኛል ማለት ነው። ምክንያቱም ለካስ እኛም እንደዚህ ሊያደግ ነው ምላለ ምክንያቱ ትንሽ ምግብ ምናምን እንደዚ አሁን በጣም ወፍራለ ያቸው እና መጀመሪያ ሲመጡ ግን በጣም ትናንሽ ነበሩ። እንዲሁ ደግሞ በቃ የሆነ አሁን እንደዚህ ወፍራማች አልነበርም በእውነት እና እንደዛ እላችኋለሁ። በጣም ብዙ ነበረ የመጡትን ከሀምሳ በላይ ነበረው። አሁን ደግሞ ከሀምሳ በላይ ሆነዋል ማለት ነው። አሁን በተመሰለኝ ወደ ላይ እየተሰቀሉ ነው አላውቅም እና ግን ብዙ ናቸው ማለት ነው። እና ኢንፈራድ የሆነት ግን ደግሞ ለምን የሚጠቅሙት ካላቸው ብዙ ነገሮች ይጠቅማሉ እነዚህ ማለት ነው። ምክንያቱ እንደሚናገር ነገር ያጠቅሟቸዋል የሚናገር ስላችሁ ይናገሩ አሉ ማለት ነው። እንደዚህ ለመናገር ከዛ በኋላ ከስንት አይጠቅሙም። ከአንድ ሺ ድራም በላይ ነው ይሸጡ፣ የእውነት ከአንድ ሺ ድራም በላይ ይሸጣሉ ማለት ነው እና እኔ በእውነት ባለፈው ነው ሳያቸው ነው ለምን ነው የሚገርመው ምናምን ብዬ እንደዚህ ምግብ እየገዛህ ምናምን አልኩት ለሰውየው ማለት ነው ከዛ ከአንድ ሽበራ የሚሸጡ ይሸጡ ምናምን አለኝ ነው በጣም ገረመኝ እኛ ሀገር እንደዚህ አይሰራም ትላላችሁ እስኪ እና ላይክ ሸር አድርጉ ሳብስክራይብ አድርጉ ዛሬ ሁለት ደርሆ ተሰጥቼ በጣም ደስ ብሎኛል ማለት ነው መርቅልኝ እስኪ ካፈሩ ማለት ነው፣ እስከ ድረስ ማለት ነው። እና ወደ ዶሮ ተሰጥቻለሁ ስጦታ ማለት ነው። እግዚአብሔር ይስጣቸው፣ አመሰግናለሁ። ዶሮ ስለተሰጠው ነው ስለዚህ አፈራለሁ ማለት ነው። እና ስለዚህ አንዳንዴ ያኔ በጣም ጥሩ ቤተሰብ ላይ መርሰጥሮ ሲሆኑ በጣም ደስ ይላል። እና ደሮዎቹ እነዚህ ለእናንተ ያንቺ ናቸው ተብዬ አለው። ስለዚህ ካደጉ በኋላ ደግሞ አሳያቸዋለሁ ማለት ነው። እና በጣም ደስ ብለኛል። እና እነዚህ ሁለትም ደግሞ ተሰጥቻለሁ። ከእነዚያ ሁለት ደግሞ ተሰጥቻለሁ። ከወፎቹ እነሱ ካደጉ በራሴ ንግግራት ለምዳቸዋለሁ። አሁን በትግርኛ ስለምዳቸዋለሁ ማለት ነው። ከዚያ በኋላ ግን ሲናገሩ ማለት ነው። እንደዛ ስለሚጌ ይሰጣቸዋለሁ እና በዛ አደርጋለሁ። አመሰግናለሁ እላለሁ ለሰውየው ማለት ነው። አያኒ የግራንድ ፋዘር ነው፣ ባይ ዘ ወይ ግራንድ ፋዘር ነው። ሶ የግራንድ ፋዘሩ ነው እንጂ የኔ ሚስተር አይደለም ማለት ነው። ግራንድ ፋዘር ነው፣ የግራንድ ፋዘሩ ነው። ይሰጣኝ በጣም አመሰግናለሁ እያልኩ ስለዚህ፣ እዚህ ጋር ደግሞ ምግብ ይሰጣቸው መጣ ነው። ምግብ ይሰጣቸው ማለት ነው። ምግቡ እንደዚህ እየሰራች ነው የምትሰጣቸው ማለት ነው። ዋይዘ በጣም ነው የሚያደርገው በዛ ላይ ሽታውን እኔ በጣም በጣም የሚገርመኝ ሽታውን በጣም ምስጠ ማለት ግን በቃ እዚህ ጋር መስራት ግን በቃ በጣም ደስ ይላል ማለት ማርበታለች። እና አሁን እሷ የምትለው ቤት ይሄጌ አገሬ ይሄጌ እንደዚህ ነው የምሰራ ነው የምትለው እነ በጣም ነው የሚኮር። እና እነዛ ሲመጡ በጣም ትናንሽ ነበሩ። አሁን ግን ከማውታ ምሰበላይ ሆነዋሉ ማለት ነው። በወረ ውስጥ ሰሞላ ማለት ነው እና ቻናል ላይክ ሼር አድርጉ ሰብስክራይብ አድርጉ። ያው ጓደኛዬ ውሃ የለም መሰለኝ፣ እዚህ ጋር ዛሬ ለምን እንደሆነ አላውቅም። ውሃ የምታመጣ ነው የምትሄደው እዚህ ጋር እያደረገች፣ ብዙ ይሰጣቸዋል። ጧትና ማታ ነው ብዙ ቀን በፊት ይሰጣሉ። ስለዚህ እኮ ደስ ይላል ማለት ነው። ስለዚህ ላይክ ሼር ሰብስክራይብ አድርጉ። ያው እኛም በዛ አድርገን እንድንሰራ በአገራችን ላይ ጠንክረን እንድንሰራ አንዳንድ አያታ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም ያለው ፈታ ራሱ ሚስ ስታይ በጣም ደስ ይላል ማለት ነው፣ እና ወዳቸዋለሁ። ላይክ ሼር አድርጉ ሰብስክራይብ አድርጉ። በቃ ምን ልበል ቃላት የለኝም። በዚህ ሰብስክራይብ የምታደርጉልኝ እጅግ በጣም አመሰግናለሁ። ስለዚህ ሼር ማድርጉ ማለት ነው። እና እንደዚህ አይነቶች መስራት ነው ሀገራችን ላይ በጣም ያዋጣል ብዬ አስባለሁ። ምክንያቱም ዶሮ አንድ ዶሮ ስንት ነው የምትሸጠው? እንደዚህ ከተለመዱ እነዚህ ወፎች መናገር እንዲቃሳቁስ ማድረግ የሆነ አፒ ማሳየት ማለት ነው። እና እንደዚህ ነው የምንጠቀሙበት ባይዘ ወይ እና ለዛ ነው ዛሬ በጣም አበዛሁላችሁ። ይህ ብቻ ጽጉሬ ላይ እንደ እየፈራው አበዛሁላችሁ። በአጋጣሚ ቪዲዮ መስራት አትቻልኩም፣ ብዙ ስራ፣ ትንሽ ቢዚ ነኝ። ሶ ለዛ ቪዲዮ ልልቀቅ ብዬ ነው ዛሬ ማለት ነው። በነዚህ እየሰራሁ አጋጣሚ ሳልበላ ወጥቼ ነው። ሶ እንደዚህ ብለኝ አለሁ ማለት ነው። ስለዚህ እነዚህ ላሳያችሁ ብዬ ነው። እንዴት ነው ከትንሽ ጀምሮ ምናምን ሁነት እና በጣም በየቀኑ ነው እዛ ጋር ምበተለኛለ ብሎም ዛትላችሁ ግን እኔ ወደዛ ስላማ ልገባ ትንሽ ራቅ ብዬ ነው ያለሁት፣ ምክንያቱም ራቅ በቅም የምንቆርጣቸው ያለሁት ማለት ነው። ስለዚህ አንድ አንዳንድ ከትንሽ ሲጀምር በትልቅ እንደምንደርስ ለመናገር ብዬ ነው። ስለዚህ እኔ በጣም አገራችን ገብተን እንደዚህ አይነት ስራ ይሰራል ሶ አሪፍ ነው ብዬ አስባለው ሼር ላይክ አድርጉ ሳብስክራይብ አድርጉ እንዲሁ ደግሞ ያው ላይክ ያደረጋችሁ ላይክ እያደረጋችሁ ማለት ላይክ ግን አትፈልጉ ነው እና ቴንኪው ባይ ባይ እላቸዋለሁ በሌላ ቪዲዮ እስከምንገናኝ እነዚህ ጓደኛዬ እንዳይዘግብኝ እንዳይዘጋብኝ ብቻ በአማርኛ እየነገርኳት ብቻ ብዙ አይደለችም ማለት ነው። ትንሽ ትንሽ አስደበር ምድያ ማለት ነው። ስለዚህ ተወድታላችሁ ታላቅ ብዬ አስባለሁ ነው። እነዚህ ይሄ ምን ይባላል? ድርቀሽ ነው። ድርቀሽ አይደለሽ፣ ድርቀሽ ነው ለኔ። ምን ይባላል? አይ ረሳሁት በእውነት። ድርቀሽ ነው መሰለኝ። ያንቺ ታብዙም ረሳሁት ማለት ነው። ስለዚህ ላይክ ሼር አድርጉ። ባይ ባይ በሌላ ቪዲዮ እስከምንገናኙ ያው እያያችሁ ማለት ነው። ዘና ፈታ እያላችሁ ትሆናለች ብዬ አስባለሁ። መልካም ጊዜ ሁንላችሁ። ባባይ ድ እስኪ ወደ ስራችን ደሞ ወጣ ከዚህ